ፍርዱ ልሕጃ እንደ ገባ ውርድያ ማድረግ የፈለገ ሰው ጸጉሮንና ጥፍሩን እንዳይቆርጥ ተብሏል። ይህ ማን ነው የሚመለከተው? ይላል ሀይ በላይ ያሉ ሴቶች ሓጅ ወይም ዑምራ ማድረግ ይፈልጉ፣ ሀይ በላይ ሆነው ኢሕራም ማድረግ ይችላሉ ወይ? ኢሕራም የሚያደርጉትስ

ሐጅን የሚመለከቱ እንደዚሁ የዱልሕጃ የመጀመሪያ አስር ቀኖችን የሚመለከቱ ጥያቄዎች በብዛት እየተነሱ ስለሆነ በተናጠል ከመመለስ ሌሎች የሚጠቀሙበት ዘንድ አንድ ላይ መመለሱ ይሻላል በማለት እንደ ሁኔታው ክፍት ሰዓት ስናገኝ የተወሰኑ ጥያቄዎችን ለመመለስ እንሞክራለን። ጥያቄዎችን ከመለሴ በፊት ነቢያችን ዐለይሂ ሰላም የዱልሕጃ የመጀመሪያ አስር

እንደዚሁ ደግሞ ከቀናት እነዚህ ቀኖችን ይወዳል። በእነዚህ ውድ በሆኑ ቀኖች ውዱን አላህን ሱብሐነሁ ወተዓላ ልናስደስትና እሱ የወዳቸው ነገሮችን ልንሰራ ይገባናል። በእነዚህ አስር ቀናት የሚሰሩ ኸይር ስራዎች ምንዳቸው ጥፍ ድርብ ይሆናል። በእነዚህ በተከበሩ ቀናት የሚሰሩ ወንጀሎችም አላህ ዘንድ የሚያስቀጡት ቅጣት ከፍተኛ ይሆናልና ኸይር ስራ ላይ ልናሽከዳደም ከሸር ስራ ወደኋላ ልንልና ልንቶበት ይገባናል። ቁርአን ልንቀራ፣ ዝክር ልናበዛ፣ ተክቢር ልናበዛ፣ ሰደቃ ልንሰጥ፣ የቻልነውን ያክል ኸይር ስራ ልናበዛ ይገባናል። አላህ ሱብሃነሁ ወተዓላ ኸይርን ስራ ካገረላቸው ከሸር ከጠበቃቸው ባሮቹ ያደርገን። አንድ ሁለ ጥያቄዎችን ስንመለከት ሀይጡ ላይ ያሉ ሴቶች ሀጅ ወይም ዑምራ ማድረግ ቢፈልጉ ሀይጡ ላይ ሆነው ኢህራም ማድረግ ይችላሉ ወይ ኢህራም የሚያደርጉትስ ኬት ነው የሚለው ጥያቄዎች በተደጋጋሚ ይነሳሉ። ነዓም፣ ሐይድ ላይ ሆኖ እንደዚሁ የወሊድ ደም ላይ ሆኖ ኢሕራም ማድረግ ይቻላል። ምንም ችግር የለውም። ሐዲቱ ጃብር በመባል የሚታወቀው ረዥሙ ሐዲት ላይ ነብዩ ዓለይሂ ሰላቱ ወሰላም ለሐጂ የተጓዙ ሳለ ከሶሓባ ሴቶች መሀል አንዷ መንገድ ላይ ይወልዳለች። ሐጇን እንዴት ነይት? ነቢዩ ዓለይሂ ሰላቱ ወሰላም መክረዋታ ኖም ሐይድ ላይ ያለች ሴት ባለችበት መልኩ ሆና የሚከለከሉ ልብሶችን አውልቃ መሐረም ትችላለች። እስክትጠራ ድረስ ከሐረም ውጪ ያሉ ቦታዎች ላይ ሁሉ ተገኝታ ዒባዳዎችን ማድረግ ትችላለች። አረፋ ላይ መቆም ትችላለች፣ ሐይዷ ላይ ሆነ። እንደዚሁ ደግሞ ሙዝደሊፋ ማደር ትችላለች፣ ሐይዷ ላይ ሆነ። ሚና መቆየትና ጠጠሮችንም ወርወር ትችላለች። የምትከለከለው ተዋፈል ኢፋዳ ማድረግ ነው። ካዕባ ውስጥ ያለው መስጅድ መስጅድ ለሐራም ገብታ ጠዋፍ ማድረግና ዒባዳ ማድረግ ነው የምትከለከለው። ስትጠራ ደግሞ የተቀረውን ከካዕባ ዙሪያ የሚደረገውን ጠዋፍ እንደዚሁ ሰዓይ ማድረግ ትችላለችም። ከስህተቶች አንዱ ሐይድ ላይ ነኝ ብለው የሕራም ሳያደርጉ መካዘን ብለው መግባታቸው በርካታ ሴቶች ሐይድ ላይ ሆነው ወደ መካዘን ብለው ነው የሚገቡት። ሐጅ ወይም ዑምራ ለማድረግ እቅድ ያለው ሰው ሚቃትን ያለ ኢሕራም ማለፍ የለበትም። ሚቃትን እንደ ደረሱ ሐጅ ላይ ዑምራ ላይ ላለ የሚከለከሉ ልብሶችን ቀይሮ ኢሕራም ማድረግ ግዴታ ነው። ሴት ልጅ ኒቃብ ማሰር አትችልም። ጓንቶ ማድረግ አትችልም። ከዚህ ውጪ የፈለገችውን ልብስ መልበስ ትችላለች። ሐይድም ላይ ትሁን ከሐይድም ውጪ ትሁን ኢሕራም የሚደረግበት ቦታ ላይ ስትደርስ ኒቃቧን በመፍታት ፊቷን በሌላ ጨርቅ፣ ልቅ በሆነ ጨርቅ መሸፈን ውጅብባታል። እንደዚሁ ደግሞ ለእጅዋ ጓንት ምትጠቀም ከሆነ ጓንቱን ማውለቅ ወይ ውጅብባታል። ነገር ግን እጅን በሌላ በሻርፑዋ፣ በአባያዋ መሸፈን ግዴታ ይሆንባታል። ሚቃት እንደ ደረሰች ለበይከ አላሁማ ዑምረተን አው ሐጀን አው ዑምረተን ወተመቴዐን ቢሃ ኢለ ሐጀን የወሰነችውን የሐጀ ዓይነት መነየት ይኖርባታል። እማ ሃይ በላይነኝ ብሎ ሚቃተን አልፎተን ብሎ መካ መግባት ተለቅሶ ያየተት ነው። አላዋቂዎች ዝም በላችሁ መካገቡና ከዛ በኋላ መስጊድ አይሻ ሄዳችሁ ትነይታላችሁ፣ ይሏቸዋል። እንደዚህ ተብለናል ይላሉ ብዙዎች። ስህተት ነው፣ እንደዚህ መደረግ የለበትም። ሐይድ ላይ መሆኑ ቢሆን መነየት ይቻላል። የሚከለከለው መስጊድ አልሐራም ውስጥ ገብቶ ጠዋፍ ማድረግ ብቻ ነው። ከዚህ ተያይዞ የሚነሳው ጥያቄ የወራ ባደም እንዳይመጣ አስቀድሞ መድኃኒት መውሰድ እንደይስተታያ ይላሉ። የጤና ባለሙያዎችን አማክሮ ብዙ ጉዳት እንደሌለው ከታወቀ ቢወሰድ ምንም ችግር የለውም። በዘመኑ ያሉ ዕለሞች እንደሚቻል ፈትዋ ሰጥተዋል። ረመዳንን ለመጾም ሐጅን ሐይሉ መቶ ሳያቋርጥባት ለማጠናቀቅ ፈልጋ አንዲት ሴት የወር አበባን ማቆያ መድኃኒት ብትወስድ ችግር የለውም ብለዋል። ነገር ግን ጉዳት አለውና የጤና ባለሙያ ማማከር ያስፈልጋል ብለዋል። ሁለተኛው ጥያቄ አሽርልሕጃ እንደገባ ድሕያ ማድረግ የፈለገ ሰው ፀጉሮን እና ጥፍሮን እንዳይቆርጥ ተብሏል። ይህ

ወድሕያ የሚያርደውን ሰው አባት፣ አያ ደግሞ የቤተሰብ ኃላፊ የሆነው ማንኛውም ግለሰብ ይህ ሀዲት ይመለከተዋል፣ ወንድም ይሁን ሴት። እዚህ ጋር የሚነሳው ጥያቄ ለወላጆቼ ገንዘብ ልኬ ወድሕያ ያርዳሉ፣ ዕቅም የላቸውም፣ ይህ እኔንም ይመለከተኛል መለከተኛል ወይራ? በዋነኝነት የሚመለከተው ገንዘቡ ተድኮለት፣ ገንዘብ ተሰቶት እንስሳውን ገዝቶ የሚያርደው የቤተሰቡ ኃላፊ ነው ነገር ግን በራሷ ገንዘብ ወይም በራሱ ገንዘብ ኡድሂያ እንዲገዛ የሚልከው ሰውም ኡድሂያ ማረድ አጅር አለውና እኔም እዚህ ላይ እጋራለሁ ብሎ ከነየተ ገንዘብ ያላከውን ሰው ጸጉሩን ከመቁረጥ ጥፍሩን ከመቁረጥ ቢታቀብ የተሻለ ነው። በዋነኝነት ግን የሚመለከተው ገንዘቡን በስጦታነት መልኩ በእርዳታ መልኩ ተሰቶት የሚያርደው የቤተሰብ ኃላፊ የሆነው አባት፣ ወንድም፣ እናት ናቸው መታቀብ ያለባቸው። ሆኖም በገንዘቡ ውድሕያ እንዲገዛ የሚልከው ሰው በዒድለት ለአላህ ብሎ ማረድ ተለቅ አጅር አለውና የአጅሩ ላይ መጋራት ፈልጋለው፣ ውድሕያ ማረድ ፈልጋለው ያለ እንደሆነ ገንዘቡን የላከው ሰውም ጥፍሩንና ፀጉሩን ከማንሳት ቢታከብ ጥሩ ነው። የተገዛው እንስሳ ከበጎች ከሆነ፣ የተገዛው በሬ ከሆነ፣ ግመል ከሆነ ከአንድ በላይ የሆነ ሰው ለውድሕያ ሊያርደው ይችላል። በግ ከሆነ ግን ለአንድ ሰው ነው ሊሆን የሚችለው። ፈከዛሊክ አንድ ሰው ሌላ ሀገር ሆኖ ቤተሰቦቹ ጋር ያለን ሰው ቢወክል ጥፍሩንም ይሁን ፀጉሩን ከመቁረጥ መታቀብ ያለበት ኡድህያ የሚታረድለት ይታረድለት አካል የተወከለው ሰው አይደለም። ወካዩን አባት ሌላ ሀገር ቢኖር ለቤተሰቦቹና ለልጆቹ ኡድህያ እንዲያርድ ወንድሙን ቢወክል አሊያ ደግሞ ልጁን ቢወክል ጥፍርና ፀጉሩን ከመቁረጥ መታቀብ ያለበት የወከለው አካል ነው። ሌላ ሀገር ያለውና ገንዘብ የላከው ማለት ነው። ቤተሰቦቹ በሙሉ ፀጉራቸውን ከመቁረጥ ጥፍራቸውን ከማንሳት ቢታቀቡ ጥሩ ነው የሚሉ የተወሰኑ ዕለሞችም አሉ። ላኪን ራጅሑና ደሊል ያለው ኡድሕያ ማድረግ የሚፈልገው ሰው ብቻ ነው። ኡድሕያ የሚደረግለት ሰው ቤተሰቦቹ ማለት ነው፣ እዚህ ሐዲት ውስጥ አይካተቱም። እናነሳም ቢሉና ከሑጃጆች ጋር እንመሳሰላለን ቢሉ ምንም ችግር የለውም ላኪን ሐዲሱ የሚመለከተውና አታንሳ የሚባለው ግን የቤተሰቡ ኃላፊ የሆነው ዱህያውን የሚያርደው ሰው ነው። ሌላውና ሶስተኛው የመጨረሻው ጥያቄ የዙል ሐጅ አስር ቀናትን በመደዳ መጾም እንዴት ይታያል? አንዳንድ ሰዎች ቢድዓ ነው ይላሉ ይላሉ። ዘመኑ ያለ ዕልም የሚናገሩ ሰዎች የበዙበት ዘመን ነው። ቅድም መግቢያ ላይ ባነበብነው ሐዲስ

ከምስቶቻቸው መሃል አንዷ እንዳስተላለፈችው አስተላለፈችው የዱል ሒጃ ዘጠኝ ቀኖችን ይጾሙ ነበር፣ የው መአሹራንም ይጾሙ ነበር፣ በየወሩ ሶስት ቀንም ይጾሙ ነበር ተብሏል። ነዐም ሐዲቱ ሰሒህ ነው፣ ደዒፍ ነው ክላፍ ያለበት ሲሆን በርካታ ዑለሞች ሰሒህ ብለውታል። ሐዲቱ ነብዩ ራሳቸው መልካም ስራ ከመቼውም በላይ በዱል ሒጃ አስር ቀን ይወደዳል ብለው ዱል ሒጃን መጾም ይተዋሉ አይባልም። ነዐም አንዳንድ ጊዜ ዋጅብ ጾም እንዳይመስል። አንዳንዴ ሊተውት ይችላል። አንዳንዴ አሟቸው ሊተውት ይችላል። ሙሳፍር ሆነው መንገደኛ ሆነው ሊተውት ይችላል። ለዚህም ነው አይሻ ረዲየላሁ ዐንሃ ነቢዩ ዐሹር ዘል ሐጃን ሲጾሙ መጨረሻቸው አላቀም ያለችው። ዑለሞች ይሄን ሲያብራሩ እሷ አላየችም ማለት ነቢዩ አልጾሙ ማለት አይደለም። አንዳንዴ ግዴታ አለመሆኑን ለማሳየት ትተውት ሊሆን ይችላል። ሌላ ጊዜ በህመም ምክንያት ትተውት ሊሆን ይችላል። ሌላ ጊዜ በመንገደኝነት በጉዞ ምክንያት ትተውት ሊሆን ይችላል። በላ ወኢላ። የአራቱም የፍቅህ መዝሀብ ዑለሞች ዙል ሕጃን መጾም እንደሚቻል ሱና እንደሆነ ተናግረዋል። ነዋዊ ረሂመሁላህ ተዓላ ፈሰውሙሃ ሙስተሐቡን እስትሕባበን ሸዲዳ ብላ አሽሩ ዙል ሕጃን መጾም የጠበቀ ሱና ነው ብላ ሸውካኒም ተመሳሳይ ንግግር አላቸው። ን የዙል ሕጃን አስር ቀኖችን ሐጅ ላይ ላሉ ሰዎችም ይሁን ሐጅ ላይ ላሌሉ ሰዎች መጾም ሱና ነው። የዓረፋ ቀንን ዘጠነኛው ቀን ግን። ሐጅ ላይ ላሉ ሰዎች መጾሙ ሱና ነቢያችን ስላልጾሙ በዛ ቀን ሲጠጡ ስለታዩ ዓለይሂ ሶላቱ ወሰላም። ከሐጅ ውጪ ያሉ ወይም ሐጅ ያላደረጉ ሰዎች የዙል ሕጃን ዘጠነኛውን ቀን ወይም የውሙ ዓረፋ በመባል የሚታወቀውን ዕለት መጾም የሁለት ዓመትን ወንጀል እንደሚያራግፍ ነቢያችን ዓለይሂ ሶላቱ ወሰላም ሰሒህ በሆነ ሐዲሳቸው ተናግረዋል። በአነጋገር ደረጃ ዓሽሩ ዙል ሕጃ ይባል እንጂ መጾም የሚቻለው ዘጠኙን ቀን ነው። ሐጅ ላይ ዘጠኝ ቀን በመደዳ ቢጾም ምንም ችግር የለው። ሐጅ ላይ ላሉ ሰዎች እስከ ስምንተኛው ቀን ቢጾሙ ምንም ችግር የለው። አስር የተባለው ተግሊበን ነው ይላል። አስር እና ዘጠኝ ተቀራራቢ ስለሆነ ለሆነ አሽሩ ዙል ሒጃ ይባላል። ከልክ ከጾም ውጪ ያሉ መልካም ስራዎች ዘጠነኛው ቀንም አስረኛው ቀንም ሊቀጥሉ ይገባል። ብዙ ሰዎች ከዘጠነኛው ቀን በኋላ አስረኛው ቀን ይዘነጉታል። አስረኛው ቀን ያይዱ ቀን ሶላተል ዒድ ያለበት

ሊያርድ ይገባዋል። በሄድ ቀን ከሚደረጉ ዕባዳዎች መሃል አንዱ አላህን ከሚያስደስቱ ነገሮች አንዱ ለአላህ ብሎ ኡልሂያ ማረድ ነው። ታኖም ከዱል ሒጃ አንድ ከዛሬው እለት ጀምሮ እስከ ዱል ሕጃ ዘጠኝ መጾም የቻለ ሰው ይጾም፣ ያልቻለ ሰው ሌሎች ኸይር ስራዎችን ያብዛ። ሶላት የበዛለት ሰው ሁለት ሁለት ረካዝም ብሎ ይስገድ፣ መስገድማ ማይከለከልባቸው ወቅቶች ላይ አቅም ያለው ሰው ሰደቃ ይስጥ። መላሳችን ከዚክር ወደ ኋላ ይበል። ቁርአንን ነቅራ ክፍት ሰዓት ባገኘን ቁጥር መስጂድ ገብተን ቁጭ እንበል። ከደጋ ቀደምቶች መሃል ዐሽሩል ሒጃን በእትካፍ የሚያሳልፉ ሰዎች ነበር። ሙሉ እትካፍን ካመቀመጥ ባንችል የሆነ የሆነ ሰዓት ላይ መስጂድ ገብተን ቁጭ እንበል። መስጂድ ገብቶ ቁጭ ማለት ብቻ ዒባዳ ነው። በተለይ ሶላት እየጠበቁ ከሆነ ወዱ አድርጎ መስጂድ ቁጭ ብሎ ሶላትን መጠበቅ የመላይኮችን እስትግፋር እንዲያገኙ ያደርጋል። አላህ ሱብሐነሁ ወተዓላ ኸይርን ካገረላቸው ባሮቹ ያደርጋል። ሀዛ ወላሁ አዕለም